መሰለኝ ነው ድሬዳዋ ሆኖ፣ ስለ ትግራይ አንቺ እከካም እኔ ልጆኜ ሄደሽ እኔ የሚማርበት ትምህርት ቤት አሳኝ ስለ ጉራጌ ገጠምኩት። ምን አባሽ ሊገጥም ፈለግሽ? እና ታዲያ ስለ አማራ ሊገጥም ነው ወይ ስለ ጉራጌ ወይ ስለ ኦሮሞ? ስለሚያውቀው ትግሬ፣ ስለ ተወለብደበት ትግሬ ገጥማል እንጂ ስለ አንቺ ግጠምልሽ እንዴ? ዲያው ቆሮ የደነቆርሽ ዘረኛ ልታስመስው ከሆነ ግጥም አድርጎ ትግራዋይ ነው፣ በትግራይነቱ የሚኮራ ምን አባሽ ልታመጪ? እኔ ጉራጌ ነኝ። ጉራጌን ስትነኪ አጥረገርግሻለሁ። ጉራጌ ነኝ እና እኔ ብሔር ብሔረሰቦች ልበሺ ግጣሚ ብባል ምን አባሽ ልገጥም ነው? ምን አባሽ አማርኛ ልገጥም ነው? ኦሮምኛ ልገጥም ነው? የምገጥመው ጉራጌኛ ነው። ቱቢ ፕራውድ ጉራጌነቴን የሚያኮራ ነገር እሰራለሁ እንጂ ውሻ አለ ዘሬ ገብቼ ላር መደብድልሽ አልችልም። የእኔ ልጅ እንኳን የወለድኳት እዚህ እንግሊዝ ሀገር የወለድኳት ልጄ የኖረቹው የእናትና አባቴ ቆጮ በልታኛ ቤት አድጋ ስናሰ የብሔር ብሔረሰቦች ልብስ አምጪ ስባል ማማ እኔ የለበስኩት የአማራ ነው ያለች እኔ ራሴ አሳድጊያት አባቷ አሳደጋት እኔ ሮማን ነው ጣሽ አድርጌ ያሳደግኳት እና ምን አባሽ ብሎ እንዲገጥምልሽ ነው የፈለግሹ አንቺ በስባሳ ከኔ የባስ ጨምዳዳሮ ጊት እከካሚ ያከግሽ ምን አባሽ ሊገጥም ነው የፈለግሹ ሮዘረኛ ነው እና ምን አባሽ እና ትግርኛ ነው እንጂ የሚገጥመው ምን አባሽ እንዲገጥም ነው? ከልጅነቱ ጀምሮ ትግራዋይ ግጥም ለመሰለች። እኔ ጉራጌነቴ ማንም ዘረኝነት በማያውቅበት ሰዓት የዛሬ ሀያ ሰባት ዓመት ሳውዝ አፍሪካ እያለው ሮማን ጉራጌዋ ነው የሚሉኝ። አዲስ አበባ ልጆኜ፣ ይህ ልጅ አዲስ አበባ እንኳን አልተወለደም። ምን አባሽ ነው የምትቀባጥሪው? እኔ ሮማን ተሰማ ሳውዝ አፍሪካ፣ እዚህ ላይ ጉራጌ የሚሊት ምልክት አለብኝ። አክሰንቴ ጉራጌኛ ነው አይመስልም ሲያዩኝ እንኳን የሚሉኝ ወይ ኤርትራዊ ወይ ትግሬ ነው። ጉራጌነቴ ግን እንዲታወቅልኝ ሬስቶራንት ገብቼ ቆጮ አላችሁ ላችኋለሁ። ሳሊድ እንኳን ቆጮ ዳቦ በሌለበት ሬስቶራንት በርዝዳ የምጠሪ ጉራጌኛ ክፈችልሻለሁ። ወደስ የሆነ ግድሽ ጉራጌ እንደሆንኩ ታውቂያለሽ። ምን አባሽ ነው የምትለፈልሽ? ልጁ እንደዚህ ነው። ልጁ ዘረኛ ነው፣ ደጋ አደረገ ትግራይነቱ። ፕራውድ ነው። ለመጣበት ዓላማ ፕራውድ ነው። ምን አባሽ ታካያለች ደግሞ ኢትዮጵያዊነት ለትግሬ ልታስተምሩ እ ከፍቷቸው እንጂ ኢትዮጵያዊነት ለትግሬ ልታስተምሩት ነው። ባንዲራውን የሰሩት አረንጓዴ፣ ብጫ፣ ቀይ እያንዳንድ ሺዘን የምንዞረው ባንዲራ አፄ ዮሐንስ መሰለኝ የሰሩት። ኢትዮጵያዊነት ደግሞ ልታስተምሩት። አድዋ የት ነው ያለው? አድዋ ያለው የት ነው? ትግራይ ነው ያለው እኮ እ ኢትዮጵያዊነት ለትግራይ ስታስተምሩ አታፍሩም እንዴ? እነሱ ባያውሩ እኔ አውራላችኋለሁ። ቁራለሁ የመሰለ ልም በምን አይነት ቋንቋ እንደምነግረው አይገባውም። እኔም መቼም አልኮገኝ፣ አታሳቀኝ፣ አታባረኝ። እዛው ተሰዳደብ ከምትሰዳደበው ሰው ጋር በጣም ነው ምንቀቅ። በቃ ቴቴነ ቴቴነ ቀማላም ከማይናከሰው ከማይባላው ሰው የለም ምን ጉር ነው በፈጣሪ እከክኔ። ልጅ አንቺ ደሞ የእሱ ሄጅና እግሩን የእግሩን እጣቢ ጠጭለት፣ ግማታም የጠንቋይ ልጅ ሂጂጂ፣ ኑር እስኪ ደና ቤት ውስጥ ኑር። አሜሪካን ሀገር ሰው ተቀምጦ እኮ የአሜሪካን ሀገር ቤታቸው እንዲ እንዲለው እንዲለው እያልክ እኮ የምታሰድበን እኮ በአንተ የተነሳ ነው፣ አንተ ደንቆሮ። እኔ ከአንተ ኋላ አሜሪካን ሀገር መጥቼ ከአንተ የተሻለ ኑሮ ነው የምኖረው፣ ከአንተ የተሻለ ኑሮ ምስል እንጂ። እያወራ ጸጉሩ ረገፈ፣ ዛሬ የሚያወራል። እስቲ ጋይዝ ፍረዱ። አሁን እኔ ነገረኛ ምናምን ትላላችሁ። እስኪ ራሳችሁ ፍረዱ። ይሄን ሰውያሁን እኔ አላነሳሁትም፣ ቁጭ ብሎ ስለ እኔ ነው የሚያወራው። ፍቅር ይዘሃል። ከኔ ልትሞት ደረስክ፣ ልትበላኝ ደረስክ። አፈር ያስበላ ኑሮህን ለውጥ። ስንት አሜሪካን ሀገር እስኪ በራስ በራስ በስም ምን አባሃለክ። እስኪ እናንተ እንደው ሌላው ቢቀር ሌላው ቢቀር እስኪ ባንካችን ይታይ። እስኪ ከኔ ተሻለ ገንዘብ ካለቅ አሳይ፣ እንወራረድ፣ እንወራረድ። እስኪ ማርያምን ገይስ እንወራረድ። ስንት ዓመት ሙሉ አሜሪካን ሀገር ተዘብዝፈ አምስት ሳንቲም የሌለ ባዶ ቂጥ እኔ የስንት ታናሽክ? የስንት ታናሽክ? መጥቼ ከአንተ የተሻለ እንትናለኝ። ስንት ዓመት ሙሉ ዩትዩብ ላይ ስትለፈልግ ስንቱን ዘርና ስንቱን ሃይማኖት ስታባላ የኖርክ ሰውዬ፣ እኛ ከአንተ የተማር ነው ስድብ። እኔ በፊት ስድብ አንተን ከመስማቴ በፊት ኬክ ላይ ነው እያገላበጡ አስተኝተው በፓስታ እየቀጠቀጡ ያሳደጉኝ። እንዳንተ እናት ስትናደር መዶሻና እላሄ ላይ ጉጉባ እየጣለች አይደለም እኔ እንጀራ ጠርዝ እንደ እንዲህ እንዳይቆርጥሽ ተብሎ ነው በሰባት ሞግዚት ያደኩት። እንለያያለን እቴቴ። ያያለነ ቲክቶክ ልቀቅና ጡረት አውጣ። በቃክ። ስንት አመት ተሳደብክ? ማንንም ልታሳቅቅ አልቻልክም። እንዳንተ አይነት ደንቆሮዎች ይከተሉሃል። እንዳንተ አይነት ደንቆሮ የሆኑት ቴቴ፣ ወንድ ወንድነታቸው የጠፋባቸው ሴት ሴት። እኔ የሴት ጀግና ነኝ። የስንት ታናሽክ ማልፈራት ምንቅቅ ስፈልግ ምረግጥክ ሰባት ቀን የማስወራህ ነኝ። እኔን አሁን ተመልከቱኝ። ትንሽ ነው ጣል የማረግበት አንድ ቀን ሰባት ቀን እንዲጮ ነው የማረገው። ጸበል ላይ መሰለኝ እንዲያንገፈግፋል። አሁን ትግሬዎቹ እንዲረሱለት ነው። ከትግሬዎቹ ጋር ጦርነት ሰሞኑን ጀምሯል። አንድ ባለፈው ከአማራ ጋር ነበር። አሁን ደግሞ ሰሞኑን ከትግሬ ጋር ጦርነት ጀምሯል። ያ እንዲረሳለት እኔን ይረግጣል። ምን አባት አመጣለግ? ምን የምትለውጠው ከህይወት የለም። እግዚአብሔር ይመስገን። ልክ ከአንተ ኋላ መጠጬ ተመልካች አለኝ ከአንተ በላይ ስሜ ገኗል። እመን እራስም እኮ ትናንትና እኮ ስታምን ነበር። ከጂጂጋ ስትጣላ ቤታ የምትባለው አምልጣለች። እከክ እና እንዳንተ ፎረፎሬን እያከኩ እንድቀም። በስንት ዓመት ሶፋው ተቀየረ? እሱንም አላቅም። የሰው ቤት ውስጥ ተቀምጠት በጥገኝነት ይሁን አላቅም። ኑሮህን አሻሽል። ደና ነገር ግዛ፣ ደና እቃ ግዛ። ኮተታ ሰልችቶኛል ጭንቅላትን ህን አንሳልኝ የሚል ሶፋ ላይ ስንት ዓመት ሙሉ ተኝተህ ይሄ ማህበረሰብ ስታደነዝዝ ኖርክ። ስንት መከራዋን አይታ በስንት መከራ ወጣች። ኑሮህን አሻሽን እስኪ እኔ እግዚአብሔር ምስክሬ ነው። እንደዚህ አይነት ባል ቢኖረኝ ጭንቅላት ውስጥ ቦምብ ከትቼ ነበር ማፈነዳው። እግዚአብሔር ምስክሬ ነው። እኔ ወንድ ልጅ ማቀው ስራ ወጥቶ ገብቶ ይሰራል። ሴቷ ደግሞ የቤቱ እንደው ከተባለ እንኳን አሜሪካን ሀገር ሁለቱም ፊፍቲ ፊፍቲ ነው የሚሰሩት። ሁለቱም እኩል ይሰራሉ ሴቷም ወንዷም ትሰራለች። ግን ወንድ ደግሞ ከሆነ ደግሞ ረገጣ አርጎ ሴቷ ኑሯን እየኖረች ልጆቿን እያሳደገች ስራይ ሚስቱ እኮ ነው። እኔ እንደው እግዚአብሔርን ገይስ እብድ የሚያህል በምን ላሳያችሁ? እብድ የሚያህል ወይ ዘንድሮ ይህም ያህል መሳቃ ተሸክማ ወይ ዘንድሮ ይህም ያህል መሳቃ ተሸክማ ሚስቱ ባይ ቤቢ ከንፈሩን ስማው። ይህም ያህል እየጎጠተች ይሄን ቦሪዶና ምናምን ተሸክማ እየተደናቀፈች ስራ ትሄዳለች። በኩ ለሌሊት በኩ ለሌሊት፣ አቶ ቴቴ ደግሞ ቁጭ ብሎ ቢያታየው የምትበ ሲል ይውላል። ኑሮህን ቀይር እስኪ፣ የሆነ ነገር አሳየን። ተለውጥ አሳየን እስኪ እኔ ታየኛል። እኔ ቤታ ከአንድ ዓመት በኋላ ደበኛል። ምን አባቱ ያሞግሰኛል? አሁን እየሰደበኝ አይደል? እንዲህ ያለው ኩማ እንዴት ነው ጋይ ስሚያይ ቃንዴ ኩማ እንዴ ቀስተኝ፣ እየሰደበኝ አይደል? እስኪ እናንተ ፍረዱ። የማይሳደበው የማይሰጠኝ ስም የለም። ይሄ ቆሮቆራ ኑሮውን ለውጥ። እኔ እናንተ ለቴት ይህም ብቻ መልዕክት አድርሱልኝ እስኪ እኔ እናንተ በኑሮ እንፈታ ተሽበሉትኝ በኑሮ እንፈታተሽ በሉት። አንተ ስንታለቅ እኔ ስንታለኝ፣ አደባባይ ላይ አውጥተን ያለንን ገንዘብ እንታይ በሉት። እኔ እዚህ ሀገር ከመጣው ገና ነኝ። እሱ አሜሪካን ሀገር ቂጡ እስኪላጥ የቂጡ ምንድን ነው የሱሪው ሁለት መነጽር እስኪያወጣ ቂጡ ላይ ሲንፏቀቅ የነበረ አሜሪካን ሀገር ነው። እስኪ ምን አለክ ንገረኝ። ምን አለክ እስኪ ያሳየኝ። አሜሪካን ሀገር ምን ምን ከዚህ በፊት ስትሰራ እንደነበር ቲክቶክ ላይ ከመጎለት በፊት ይበልጥሻል እከክ ቆረቆ እንዳንተ አይነቱ ነው እከካም። ቆይ ኩማ ይመልሳለሽ ደሞ።